ያእኒ የመዳም ቅሞች ጥያቄ ያለኝ ማለት ነው። እና ብዙ ጊዜ አ ያለው ወላሂ እኔ ለካ ሁሉም መዳሞች ናቸው የኔዋ ብቻ ትነበረ የምትመስለኝ ማለት ነው። እና ለሰራተኛ ተብሎ እየተከፈተ ሱቅ አለ። እንደ ሁሌም ማያቸው ሰራተኞች ለሰራተኞቻቸው የሚገዙት ልብስ በጣም የሚያስጠላ ሰፊ በጣም ከእኛ ጋር ማይሄድ ልብስ ነው ገዝቶ አምጥቶ እሱም ደግሞ ብሩቅ የሆነባቸው እና ለብሳችሁ ያሳዩን የሚሉት አጋጣሚ ያለ እና ትናንትና ያጋጠመኝን እነግራችኋለሁ ማለት ነው። አሰላም አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ እንዴት ናችሁ? ክርስቲያን ወገኖቼም ሰላም ብያለሁ። ሀባይቢ አላ ስበን ታላ እንኳን በሰላም አደረሰን አደረሳችሁ። በአመት በአመትም ሁሌ በሙሉ አፍያ በጤና ያድርሰን እላለሁኝ። እና እንዴት ነበረ ሄዳችሁ? ወላሂ እኔ በጣም ደክሞኝ ነው ያደርኩት። እነግሬያችኋለሁ ማታ ቪዲዮ ሰርቼ የነበረ ብዙዎቻችሁ እንዳመመኝም ጭንቅላቴን ነግሬያችሁ ብዙዎቻችሁን ላይክ አድርጋችሁ አድርጋችሁልኛል። እንዲሁም ደግሞ ስልክ የምታበዥ ከሆነ አቁም ያላችሁኝ ብዙ ልጆች አላችሁና እሱ ምንድነው ጭንቅላቴን ያቃጥለኛል ብዬ ቪዲዮ ሰርቼ ነበረ ማለት ነው። እና አመሰግናለሁ ሀባይቢ ለእኔ ተጨንቃችሁ የራሳችሁን ሀሳብ አስተያየት ስለሰጣችሁኝ በጣም ነው ማመሰግነው። በረንገራችን ላይ ኮመንታችሁን የእያንዳንዷን ነው የማየው እና በጣም ነው የማመሰግነው። ክርስቲያን ወገኖቼም በጣም ከልብ አመሰግናለሁ። አላህ አክብርልኝ። ሲቀጥል የመጣሁበት ነገር መግቢያ ላይ እንዳያችሁት የኔ መዳም ብቻ ነበረ የምትመስለኝ ማለት ነው። ብዙ ጊዜ በጣም የሚያስጠላ ልብስ ነው ገዝታ የምታመጣልኝ ማለት ነው። እኔ ይህንን ገዝተሽ ከምታመጪ ብሩን ብትሰጭኝ ስለማለት ይከብደኛል እና ራሴ አንዳንድ ጊዜ ሱቅ ዘሽኝ ሂጂ ስላት እምቢ ስለምትለኝ፣ አቦ ከምሳ ውሰጅ የሚፈልገው ነገር አለላት እና አቦ ከምሳ ደግሞ ማሻአላህ ምርጥ ምርጥ እንትን ቶቦች አሉ ገዝቼ ሳመጣ በጣም ነው የሚገርማት። ይሄት ነው የገዛሽው፣ በስንት ገዛሽው ትለኛለች ማለት ነው እና በጣም ነው የሚያምረው ማሻአላህ በጣም ነው የምትቀነው ደግሞ እኔ ትንሽ የምታምር እኔ አሁን ለምሳሌ ትንሽ ወፍራም ነኝ ማለት ነው እና የምለብሳቸው ልብሶች ያምሩብኛል ብዙ ጊዜ ሁሉም ይለኛል እና እንደዛ ስለሆነ በጣም ነው የምጥቀነው። በቃ እንትን እኔ ደግሞ ሰውዬው ፊት አልወጣም። ደግሞ እንትን እኔን ከገላይን የሚይዝ ነገር ምናምን አልለብስም። ሰፋፊን ልብስ ነው የሚለብሰው፣ ግን በጣም ነው የምጥቀነው። በዚህ አጋጣሚ ደግሞ እሷ ገዝቼ መጣሁት የምትለው ልብስ በአምሳሪያል በሞቶሪያል ነው የገዛሁት ነው የምትለኝና ብዙ ጊዜ በጣም ሰፋፊ ሚያስጠላ በጣም በቃ ልትለብሱት ሚያስ ሀታላ ስራ እንኳን የኢድ ቀን ልትለብሱት ይቅርና ለስራ ራሱ ልትለብሱት የሚያስጠላ ልብስ ነው ገዝተው የሚያመጡት። ወይ በከለሩ አትሉ ወይ በስፋቱ። እኮ ልካችሁ ቢሆን ችግር የለውም እኔ ትንሽ ቢሰፋኝ ችግር የለውም። ግን ከልክ በላይ ሲሰፋ ከልክ በላይ ረዥም በጣም እኔ እንጀውን ላይ በጣም ነው ግራ የሚገባኝ ማለት ነው እና አሁን ደግሞ የሆነ ቪዲዮ እዚህ እንትን መግቢያ ላይ ያያችሁት ቪዲዮ ጋብቼ ሳይ ሁል መዳሚቷ ለሰራተኛው ገዝታ ያመጣችውን ልብስ ሳይ በጣም ነው የተገረምኩት ማለት ነው። እና ብዙ ልጆች ራሱ በጣም ሌሎች እህቶችም እንትን አሁን ዩኒፎርም ራሱ በብዛት የሚለብሱ ዩኒፎርም የሚለብሱ እህቶች ራሱ ዩኒፎርሙ ራሱ ከሳይዛቸው በላይ ሲለብሱት ራሱ ወገባቸው ማይዝ በጣም ከሰፊነቱ የተነሳ ማለት ነው። እና አሁን ባለሁበት ቤት ሁለት ፊልፒኖች አሉ። በፊት ሴቷ በራሱ ጊዜ ገዝተ በራሷ ጊዜ ገዝታ የምታመጣላቸው ዩኒፎርሞች በጣም ነበር የሚያስጠሉት ወላ አስሬ እየቀነሱ እየሰፉ ነበረ የሚለብሱት ማለት ነው። በአሁኑ ሰዓት ላይ ደግሞ እንትን ራሳቸው ኦርደር ያደርጋሉ ማለት ነው። በብራቸው የሚገርማቸው ነገር በብራቸው ኦርደር ያደርጉና በሳይዛቸው ይገዛሉ። ማሻላ ያምርባቸዋል ማለት ነው እና እሷ ምትቀሆን ለአንዷ ስሞን ነው የሚበቃት። ሌላኛው ደግሞ ሚዲየም ነው የሚበቃት። ሴቷ ደግሞ ገዝታ የምታመጣው ላርጅ እና ኤክስ ላርጅ ነበረ የምታመጣላቸው። ከዚህ ተናደው በፊት ያመጣችላቸውን ዩኒፎርም በአጠቃላይ ቆሻሻ ውስጥ ጨምረው በራሳቸው ብር ገዝተው መጠቀም ጀምረዋል ማለት ነው። ላይ ደግሞ እንትን እዣችሁ ሊሄድ ሱቅ ስትላቸው አይ የምትገዥልን ከሆነ ብሩን ስጭንና እኛ ራሳችን ኦርደር እናረጋለን አሏት። በራሳቸው እንትን ኦርደር አደሩ። ግን እሷ ከለር መረጠች ማለት ነው። አስቡት እንግዲህ ሚያምር ከለር ትታ ማያምር አፈር የሚመስል የሆነ በቃ እንትን ያም። እኔ እንጀውን ላይ ግራ ይገባኛል። የሚያምርን እነሱ ሲመርጡ አይ ይሄ አይሆንም ሌላ ከለር ብላ ከለሩን እሷ መርጣ እነሱ ሳይዙን መርጠው ገዝተው አመጡ ማለት ነው። እና በጣም ነው የሚገርመኝ። ለምንድን ነው ሰራተኛ ላይ ሲያምር፣ ሰራተኛ የሚያምር ልብስ ሲለብስ የሆነ ሳይዝ የሆነ ልብስ ሲለብስ በጣም ይቀናሉ። ለምንድን ነው ነው አሁን ለምሳሌ እነሱ እኔ እኮ ግራ የሚገባኝ ይሄ ነገር ምን እንደሆነ ታውቃላቸው? እኛ በጣም በቃ እነሱን ኮንፊደንሳቸውን እነስተናቸዋል ማለት ነው እኛ ከነሱ የተሻለን እንደሆንን ያረጋግጣል። ይሄ ነገር ማነው? እኛ እኮ እነሱ ብር እንጂ ከኛ ምንም የሚበልጡት ነገር የለም። በጭንቅላት ብትሉ፣ በስራ ብትሉ፣ በጉልበት ብትሉ፣ ወላሂ እኛ ነው የምንበልጣቸው። ገብቷቸዋል፣ በሁሉም ነገር እኛ እንደምንበልጣቸው። ስለ እንትን ኮንፊደንስ ስለሌላቸው ነው እኛን በጣም በጣም ይፈራሉ። በቃ ባሎቻቸውን ምንቀማባቸው ነው የሚመስላቸው ማለት ነው። እና በጣም ግራ ይገባኝ። እንኳን እነሱን ባል አይደለም በአሁኑ ሰዓት የራሴን የሀገሬን ባል እንኳን አልፈልግም። ለምን የመጣሁት ለስራ ነው። ስራን ሰርቼን ሀገር መግባት ነው የሚፈልገው። እና በቃ አንድ ብለን አንዳንድ እንትን የውጭ ዜጎች አሁን ለምሳሌ ወንድም ሲያዎች፣ ፊሊፒኖች ባሎቻቸውን ያባልጉባቸዋል። የእኛዎቹ እንዳሉ አላውቅም፣ ግን አንዳንድ ሊኖሩ ይችላሉ። እና በጣም የሆነ በቃ እንትን ይጠረጥራሉ። እኔ ወላሂ ላዚም እዚህ ጀማ ላይ ከገባው ወንድ ፊት አልወጣም። ሴቷ ታውቃለች። እቃ ራሷ ቀቢኝ ብትለኝ እሺ ብያት ሰውየው ካለ እሺ ብዬ ሳል አልወጣም ማለት ነው። ይሄኔ ነገር ታውቃለች። ለምንድን ነው የምትፈሪው ምናምን ትለኛለች። እኔ ወንድ ፊት አልወጣም፣ አልፈልግም እና አፈራለሁ። ስለዚህ የምትፈልገው ነገር ካለ ለሰራተኞቹ ላኪ ይውሰዱልሽ እንጂ እኔ አልፈልግም ብዬ እላታለሁ። ብዙ ጊዜና በጣም ይገርማታል እንደዚህ ስል ማለት ነው እና እነዛን ደግሞ የሆነ ፀጉራቸውን እንትን ከፍተው ፀጉራቸውን እንትን ሂጃብ እንዲለብሱ ይሄ ወይም ደግሞ ይሄ እንትን ምንድን ነው የሚባለው? ወንዱን ሲያችሁ በብዛት የሚለብሱት እንደ ጅልባብ ሆኖ ትንሹ ማለት ነው። እሱን እንዲለብሱ ፈልጋ ነበር። እነሱ እምቢ አሏት ማለት ነው እና አሁን አንዷ ማሻላ ፀጉሯ በጣም ረዥም ነው እና ብዙ ጊዜ ፀጉርሽን እንትን እንትን ረዘም እንትን ጠምጥሚው ትላታለች። ፈታሽ እንዳት ለቂው ጠምጥሙ አለበለዛ ቆርጥብሻ አለው ብላ ሁለቴ ሶስቴ አስጠንቅቃታለች አለች። በዚህ የተነሳ ደግሞ ተሳስታው እንኳን እንዲሁ ፈታ ከተወቹ ሴቷ ስትጠራ ትሎ ብላ ነው የምጠመጥመው ማለት ነው። እና በጣም የሚገርመኝ ነገር ምንድን ነው ኮንፊደንስ የላቸውም። በራሳቸው አይተማመኑም ይመስለኛል። እኔ ማስበው እንደዚህ ነው። ለምን እንደሆነ አላውቅም። እናንተ ሀሳብ አስተያታችሁን ኮሜንት ላይ አስቀምጡ ማለት ነው። በራሱ የሚተማመንና ኮንፊደንስ ያለው ሰው ሰውን ይጠረጥራል ብዬ አላስብም። እና ባሎቻቸውን በጣም በትንሽ ነገር እንትን በቃ ይሄን ለስሜታቸው እንትን እንደሚሉ ያውቃሉ መሰለኝና በጣም ይጠራጠራሉ። በእኛ እንዲያምርብን የሚያምር ልብስ ለብሰን እንድንወጣ በጣም አይፈልጉም። ለእኛ ሲገዙ ራሱ እኮ በጣም የሚያስጠላ ሳይዛችን ያሉን ሌላ ከለር የሚያስጠላም ከለር ሆኖ በሳይዛችን ቢገዙልን እኮ ጥሩ ነው። ለስራ የሆናችኋል ትለብሱት አላችሁ፣ ግን ወይ ሳይዛችሁ አይደለም ስትለብሱት በጣም ነው እንትን የሚያስጠላው። በዛ ላይ ደግሞ እንትን በጣም ስፋቱ ርዝመቱ ልትንቀሳቀሱ እራሱ እኮ አይሰጣችሁም፣ እና በጣም ግራ ይገባኛል። እናንተም ጋና ወይ ስኔ ብቻ ነኝ የሚለውን እስከ ሳብስታያታችን ኮመንት ሊያስቀምጡልኝ ያስቀምጡልኝ ቪዲዮን ላይክ ሼር አድርጎት